በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፀአት ምዕራፍ 29 ለአሮን ለልጆቹ ክህነት ለመስጠት የተሰጠ ሕግ። እኔንም በክህነት እንዲያገለግሉኝ ትቀድሳቸውም ዘንድ የምታደርግላቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና ሁለት አውራ በጎች ትወስዳለህ። ቂጣ እንጀራ በዘይትም የተለወሰ የቂጣን ጎቻ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለ። በአንድ ሞሰብ ታደርጋቸዋለ። ከወይፈኑ ከሁለቱ አውራ በጎች ጋር በሞሰብ ታቀርባቸዋለ። አሮንና ልጆቿን ወደ ምስክሩ ድኳን ድጃፍም ታቀርባቸዋለ። በውሃም ታጥባቸዋለ። ልብሳቸውን ወሽደህ ለወንድም ለአሮን የነጭ ሐረጅ የጠባብ ቀሚስ ልብስ መትክፍቱንና ልብስ እንግድእውን ታለብሰዋለህ። ለእርሱም ልብስ እንግድውን ከልብስ መትክፍ ጋር አያይዝለት። አክሊልንም በራሱ ላይ ታደርጋለህ። የወርቁንም ቀጸላ በአክሊል ላይ ታኖራለህ። የቅብዓቱንም ዘይት ወስደህ በራሱ ላይ ታፈሰዋለህ። ትቀበዋለህ። ልጆቹንም ታቀርባቸዋለህ፣ ቀሚሳቸውን ታለብሳቸዋለህ፣ በመታጠቂያ ታስታጥቃቸዋለህ፣ ቆብንም ታደርግላቸዋለህ። ለዘላለም ስርዓት ክህነት ይሆንላቸዋል። እንዲህም የአሮን የልጆቹን እጆችም ትቀባቸዋለህ። ወይፈኑ ወደ ምስክሩ ድኳን በር ታቀርበዋለህ። አሮንና ልጆቹ በምስክሩ ድኳን በር በእግዚአብሔር ፊት እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑ በምስክሩ ድኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑ ደም ወስደህ በመሰዊያው ቀንዶች ላይ በጣት ትረጨዋለህ። የተረፈውንም ደም ሁሉ ከመሰዊያው በታች ታፈሰዋለህ። የሆድ ዕቃውን የሚሸፍነውን ስብ ሁሉ በጉበቱ ላይ ያለውን መረብ ሁለቱንም ኩላሊቶች በላያቸው ያለውን ስብ ወስደህ በመሰዊያው ላይ ታስቀምጣለህ። የወይፈኑ ስጋ ግን ቁርበቱንም ፈረሱንም ከሰፈሩ ውጭ በእሳት ታቃጠለዋለህ፤ የኃጢአት መሰዋት ነውና። አንደኛውን አውራ በግ ትወስዳለህ። አሮንና ልጆቹ በአውራው በግ ራስ ላይ እጃቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሰዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ተቆርጠዋለህ። የሆድ ዕቃውን እግሮቹን በውሃ ታጥባለህ። ከብልቱና ከራሱ ጋርም ታኖረዋለህ። አውራውንም በግ በሞላ በመሰዊያው ላይ ታቃጥለዋለህ። ስለ ጣፋጭ ሽታ ለእግዚአብሔር የሚቃጠል መሰዋዕት ነው። ለእግዚአብሔር የቀረበ የሳቅ ቁርባን ነው። ሁለተኛ አውራ በግ ትወሽዳለህ። አሮንና ልጆቹም እጃቸውን በአውራው በግ ራስ ላይ ይጭናሉ። አውራው በግ ታርደዋለህ፣ ደሙንም ትወሽዳለህ። የአሮንም የቀኝ ጆሮ ጫፍ፣ የቀኝ እጁን፣ የቀኝ እግሩን አውራ ጣት ጫፍ፣ የልጆቹንም የቀኝ ጆሮቸውን ጫፍ፣ የቀኝ እጃቸውን፣ የቀኝ እግራቸውን አውራ ጣት ታስነካለህ። ደሙን በመሰዊያ ላይ በዙሪያው ትረጨዋለህ። በመሰዊያው ላይ ካለው ደም ከቅብዓት ዘይትም ወስደህ ባሮን በልብስ ላይ ከእርሱ ጋር ባሉት በልጆቹና በልብሶቻቸው ላይ ትረጨዋለህ። እርሱም ልብሳቸው፣ ከእርሱ ጋር ልጆችም ልብሶቻቸውን ይቀድሳሉ። የበጉንም ስብ፣ የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱ ላይ ያለውን መረብ፣ ሁለቱንም ኩላሊቶች፣ በላያቸው ላይ ያለውን ስብ፣ የቀኙንም ሞረች ትወሽዳለህ። የሚቀድሱበት ነውና በእግዚአብሔር ፊት በመሶብ ካለው አንድ የዘይት እንጀራ፣ አንድ የቂጣ እንጎቻ ትወስዳለህ። ሁሉንም በአሮን እጅና በልጆቹ እጆች ታኖራለህ። ለሚለው ቁርባንም ለሚለይ ቁርባን በእግዚአብሔር ፊት ትለዋለህ። ከእጃቸው ትቀባዋለህ። በመሰዊያውም ላይ ከሚቃጠል መሰዋዕት ጋር በእግዚአብሔር ፊት በጎ መዓዛ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር መሰዋዕት ነው። ለአሮንም ክህነት የታረደውን የአውራውን በግ ፍርምባ ወሽደህ ለሚለይ ቁርባን በእግዚአብሔር ፊት ትለየዋለህ፣ እርሱ የአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተለየውን ፍርምባና የተነሳውን ወረች ትቀድሳለህ። ይህ የተለየ ቁርባን ነውና፣ ከእስራኤል ልጆች ዘንድ ለዘላለም የአሮንና የልጆቹ ሕግ ይሆን። የእስራኤል ልጆች የሚያቀርቡት የድህነት መሥዋዕታቸው የተለየ ቁርባን ይሆን፣ እግዚአብሔር የተለየ ቁርባን ይሆናል። የአሮንም የቅድስና ልብስ ይቀቡትና እጆቻቸው ይቀድሱበት ዘንድ ከእርሱ በኋላ ለልጆቹም ይሁን ከልጆቹ በእርሱ ፈንታ ካህን የሚሆን በመቅደስ ለማገልገል ወደ ምስክሩ ድኳን ሲገባ ሰባት ቀን ይልበሰው። የቅድስናውንም በግ ወስደህ ስጋውን በተቀደሰ ስፍራ ትቀባዋለህ። አሮንና ልጆቹም የአውራውን በግ ስጋ በመሶብ ያለውን እንጀራ በምስክሩ ድኳን በር ይበሉታል። ለመከበራቸው እጃቸውን ይቀድሱ ዘንድ በተቀደሱበት በዛች ቦታ ይበሉት ይብሉት። የባዕድ ልጅ ግን አይብላ፣ የተቀደሰ ነውና። ከቅድስና መሰዋዕት ስጋ ወይም እንጀራ እስከ ነገ ቢተርፍ የቀረውን በእሳት ታቃጥለዋለህ፤ የተቀደሰ ነውና አይበላም። እንዳዘዝኩ ሁሉ ለአሮንና ለልጆቹ እንዲህ አድርግ፤ ሰባት ቀን እጃቸውን ትቀድሳለህ። ዕለት ዕለት ስለ ማስተሰሪ ለአጥያት ለኃጢአት መሰዋዕት ወይፈኑ ታቀርባለህ ማስተሰረይ ባደረገ ጊዜ መሰዊያውን ታነጸዋለህ፣ ቅዱስም ይሆን ዘንድ ትቀበዋለህ። ሰባት ቀን መሰዊያውን ታነጸዋለህ ትቀድሰውም አለህ። መሰዊያውን ቅዱስ ቅዱስ ቅዱስ ቅዱሳን ይሆናል። መሰዊያው የሚነካ ሁሉ ቅዱስ ይሆናል። የዘወትር መሰዋት በመሰዊያው ላይ የምታቀርበው ይህ ነው። በቀን በቀን ዘወትር በመሰዊያው ላይ ሁለት ንጹሐን የዓመት ጠቦቶች ታቀርባለህ። አንዱን ጥቦት በነገ፣ ሁለተኛውን ጥቦት በሰርክ መሰዋዕት አድርገህ ታቀርበዋለህ። ከአንዱ ጥቦት ጋር የኢን መስፈሪያ አራተኛ እጅ በሆነ ተወቅጦ በተለጠለጠ ዘይት የተለወሰ የኢፍ መስፈሪያ አስረኛ እጅ መልካም ዱቄት ደግሞ ለመጠጥ ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅ ታቀርባለህ። ሁለተኛውን ጥቦት በስርክ ታቀርበዋለህ፣ እንደ ነገውም የእህልና የመጠጥ ቁርባን ታደርጋለህ። እግዚአብሔር በጎ ማዛ እንዲሆን የእሳት ቁርባን ይሆናል። በዚያ እናገርህ ዘንድ ለአንተ በምገለጥበት በምስክሩ ድኳን ደጃፍ በእግዚአብሔር ፊት ለልጅ ልጅ የዘወትር መስዋዕት ይሆናል። በዚያም የእስራኤልን ልጆች አዛለሁ፣ በክብርም እቀድሳለሁ። ምስክሩ ድንኳን መሰዋም መሰዋያንም እቀድሳለሁ። በክህነትም ያገለግሉ ዘንድ አሮንና ልጆቹን እቀድሳለሁ። በእስራኤል ልጆች መካከል እኖራለሁ፣ አምላካቸው እሆናቸው አለው። በእነርሱ ጠራ ዘንድ አምላክ እሆናቸው ዘንድ ከግብፅ ምድር ያወጣኋቸው። አምላከ አምላካቸው እግዚአብሔር እኔ እንደሆንኩ ያውቃሉ። ምዕራፍ ሰላሳ የእጣን መሰዊያ። የእጣን መሰዊያውን ከማይነቅዝ እንጨት ሥራ። እርዝመቱ አንድ ክንድ፣ ስፋቱ አንድ ክንድ፣ አራት ማዕዘን ይሁን። ቁመቱ ሁለት ክንድ ይሁን። ቀንዶቹ ከእርሱ ይሠሩ። ወለሉና የግድግዳው ዙሪያ ቀንዶችንም በጥሩ ወርቅ ትለብጠዋለህ። በዙሪያው የጥሩ ወርቅም ክፈፍ ታደርጋለህ። ከክፈፉ በታች ሁለት የወርቅ ቀለበቶች አድርግለት በዚያ እና በዚያ በሁለቱ ጎን ታደርጋቸዋለህ። እርሷን ያነሱባት ዘንድ የመለጊያዎቹን መግቢያ ይሆኑ። መለጊያዎቹንም ከማይነቅዝ እንጨት አድርግ፣ በወርቅ ለብጣቸው። ለአንተ በምገለጥበት በምስክሩ ታቦት ላይ ባለው መጋረጃ ፊት ታኖረዋለህ። አሮንም በጎ ማዛ ያለው የደቀቀ ዕጣን በውስጧ በማለዳ ይጠንበት፣ መብራቶቹ ሲያዘጋጅ ይጠነው። ይህ በእግዚአብሔር ፊት ለልጅ ልጆች የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያብራ ያጥነዋል። ሌላም ምጣን የሚቃጠለውን መስዋዕት የእህሉንም ቁርባን አታቅርብበት፣ የመጠጥም ቁርባን አታፈስበት። አሮን በዓመት አንድ ጊዜ በቀንዶች ላይ ማስተስረይ ያደርጋል። በዓመት አንድ ጊዜ ኃጢአትን ከሚያነጻ ደም ይወስዳል። የልጅ ልጆቹንም እንዲያነጻ ያደርጋል። ይህ ለእግዚአብሔር ቅዱስ ቅዱሳን ነው ቤዛ ነፍስ እግዚአብሔር ሙሴን እንዲህ ብሎ ተናገረው። አንተ የእስራኤል ልጆች ቁጥር የወሰደህ እንደሆነ በቁጥራቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍስን ቤዛ ለእግዚአብሔር ይስጡ። ይቆጠሩ ዘንድ የማያልፉ ሁሉ የሚሰጡት ይህ ነው፤ እንደ መቅደስ ስቅል ሚዛን የስቅል ግማሽ ይሰጣል። ስቅሉ ሀያ አቦሌ ነው። የስቅሉም ግማሽ ለእግዚአብሔር ቁርባን ነው። ይቆጠር ዘንድ የማያልፈው ሁሉ ከሀያ ዓመት ጀምሮ ከዚያ ከፍ ያለ የእግዚአብሔርን ስጦታ ይሰጣል፣ ለነፍሳቸው ቤዛ። የእግዚአብሔርንም ስጦታ ስትሰጡ ባለጠጋ ከስቅል ግማሽ አይጨምር፣ ድሃውም አያጎድል። የማስተሰሪያውንም ገንዘብ ከእስራኤል ልጆች ወስደህ ለምስክሩ ድንኳን ማገልገያ ትሰጠዋለህ በእግዚአብሔርም ፊት ለነፍሳቸው ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። የመታጠቢያው ስህን እግዚአብሔር ሙሴን እንዲህ ብሎ ተናገረው። የመታጠቢያው ስህን ከነሐስ መቀመጫውንም ከነሐስ ስራ። በምስክሩ ድኳን በመሠዊያው መካከል ታኖረዋለህ። ውሃም ትጨምርበታለህ። አሮንና ልጆቹ እጆቻቸውን እግሮቻቸውን ይታጠባሉ። ወደ ምስክሩ ድኳን በገቡ ጊዜ ለእግዚአብሔር የእሳት መስዋዕት ያቃጥሉ ዘንድ ወደ መሠዊያ ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡ። ወደ ምስክሩ ድኳን በገቡ ጊዜ እንዳይሞቱ እጆቻቸውን እግሮቻቸውን ይታጠቡ። ይህ ለእነርሱ ከእነርሱ በኋላ ለልጆቻቸው የዘላለም ስርዓት ይሆናልና። የቅባቱ ዘይት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተ ክብሩን ሽቶ ውሰድ፣ የተመረጠ የከርቢ አበባ 500 ስቅል፣ የዚህም ግማሽ ጣፋጭ ቀረፋ 250 ስቅል፣ ያማረ የጠጅ ስርም እንዲሆን 250 ስቅል፣ በረጎድም 500 ስቅል እንደ መቅደሱ ስቅል ሚዛን፣ የወይራ ዘይትም እንደ ኢን መስፈሪያ ተወስዳለህ። በቀማሚ ብልሃት እንደተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የምስክሩንም ድንኳን፣ የምስክሩን ታቦት፣ ገበታውንም፣ እቃውንም ሁሉ መቅረዙንም፣ እቃውንም፣ የዕጣን መሰዊያውንም፣ ለሚቃጠል መስዋዕት የሚሆነውን መሰዊያና እቃውን ሁሉ፣ የመታጠቢያውን ስን መቀመጫውን ትቀበዋለህ ሁሉንም ትቀድሳቸዋለህ። ቅዱስ ቅዱሳን ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በክህነት ያገለግሉ ዘንድ አሮንና ልጆቹን ቀባቸው፣ ቀድሳቸው። አንተ ለእስራኤል ልጆች እንዲህ ብለህ ተናገር። ይህ ለልጅ ልጃቸው የተቀደሰ የቅባት ዘይት ይሁን። በሌላ ሰው ሥጋ ላይ አይፍሰስ። እንደ እርሱ የተሰራ ሌላ ቅባትም አታድርጉ። ቅዱስ ነው ለእናንተ ቅዱስ ይሁን። እንደ እርሱ ያለውንም የሚያደርግ ሰው፣ በሌላ ሰው ላይ የሚያፈስ ሰው ከህዝቡ ተለይቶ ይጥፋ። የዕጣን ዝግጅት። እግዚአብሔር ሙሴን አለው፣ ጣፋ ሽቶ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎልም ውስጥ የሚገኝ ሽቶ የሚሸት ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ የተቀመመ ንጹህና ቅዱስ ዕጣን አድርገው። ከእርሱ ጥቂት ትወቅጣለህ ታልመውም ታልመዋለህ። ከዚያም ለአንተ በምገለጥበት በምስክሩ ድኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱ ቅዱስ ቅዱሳን ይሆንላችኋል። በዚያም አሰራር የዝህን ዕጣን ዓይነት ለእናንተ አታድርጉ። በእናንተ ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተው እንደ እርሱ የሚያደርግ ሰው ከህዝቡ ተለይቶ ይጥፋ።